ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለማለም። ይህንን አስቸኳይ መልእክቴን ይህንን አስቸኳይ መልእክቴን ላልሰማ አሰሙልኝ፣ ላልደረሰ አድርሱልኝ፣ ለየአገረ ስብከቱ ለየአጥቢያ ቤተክርስቲያኑ፣ ለወረዳ በሙሉ ለሚመለከታቸው ሁሉ አድርሱልኝ። በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምንሰነበታችሁ እንደምንከረማችሁ ዛሬ እንግዲህ አስቸኳይ መልዕክት ይዤ መጥቻለሁ። እንደተለመደው ሁላችሁም ሼር ላይክ አድርጉ። ዛሬ ላሳያችሁ የፈለግኩት በቤተ ክርስቲያን ላይ በህዝብ ላይ በምዕመናን ላይ የሚሰራውን ድራማ ነው። አስቸኳይ መልዕክት ይሄ ነው እና ቅዳሜ ዕለት ማለት በ23 ግንቦት 23 2017 ቅዳሜ ዕለት ወደ አንድ ቤተ ክርስቲያን ሄጄ የነበረ በዛ ቤተ ክርስቲያን ውስጥ አስተዳዳሪው አዲስ ናቸው። ገና ወደዚያ ቤተክርስቲያን ቤተ ክርስቲያን ተልከው አዲስ ነው የገቡት። እሳቸውንም እንኳን ደህና መጡ ወደዚህ ቤተ ክርስቲያን ለማለት ሄጄ ነው። እሳቸውም እንደኔ እንግዳ ናቸው። ሁለታችንም ድራማውን ቁጭ ብለን እያየን ነበረ። እንግዲህ አሁን ትልቁ እንድትረዱልኝ የፈለግኩት እናንተ እንዴት እንደምትድኑ የማጥመቂያ ቦታ የት እንደሆነ መጠመቂያው እንዴት ማጥመቂያው እንዴት፣ ምን ምን ማድረግ እንዳለባችሁ ከጥቅስ ከማስረጃ ከመጽሐፍ ቅዱስ ነው ዛሬ የምሰጣችሁ። ስለዚህ የአጥማቀያንን ድራማ በደንብ እዩልኝ። እንግዲህ ቤተ ክርስቲያን መድረኳን ሰታ በሯን ከፍታ ለተኩላ አሳልፋ ሰጥታለች ማለት ነው። ይሄ በየትኛውም ቤተክርስቲያን ጥንቃቄ እንዲደረግ እፈልጋለሁ። በመጀመሪያ መጽሐፍ ቅዱስ እንዲህ ይላል። በመጀመሪያ መጽሐፍ ቅዱስ የሚለው ምንድን ነው? በማቴዎስ ወንጌል ምዕራፍ 12 ቁጥር 43 በሉቃስ ወንጌል ምዕራፍ 11 ቁጥር 24 በማቴዎስ ወንጌል ምዕራፍ 12 43 በሉቃስ ወንጌል ምዕራፍ 11 ቁጥር 24 ላይ እንዲህ የሚል ቃል እናገኛለን የከፉ የከፉ ሰባት አጋንንት ይገቡበታል ይላል። የከፉ ሰባት አጋንንት ይገቡበታል ይላል። ቃሉን በደንብ አንብቡት። አንድ አጋንንት ከአንድ ሰው ላይ ይወጣል። በደንብ አዳምጡ። በተለይም እንደዚ አይነት የሚነካካቹ ሰዎች አንድ አጋንንት ከአንድ ሰው ላይ ይወጣል። እርሱም በየብስና በደረቅ ሲዞር ይውላል። ወደ ወጣሁበት ቤቴ ልመለስ ብሎ ሲመጣ ቤቱ ተጠራርጎ ተመቻችቶ ባዶ ሆኖ ያገኘዋል። ከዛ በኋላ ከሱ የከፉ ሰባት አጋንንት ይዞ በዛ ሰው ላይ ያድራል። አንድ ነበር የወጣው፣ አሁን ሰባት ይዞ መጣ፣ በዛ ሰው ላይ አደረበት። ለዛ ሰውም ከበፊቱ የባሰ ይሆናል ይላል። በደንብ ስሙ። ምን ማለት ነው ካላችሁኝ፣ ምን ማለት ነው ካላችሁኝ፣ አዎ ከአንድ ሰው ላይ አንድ አጋንንት የሚወጣው በጾም በጸሎት በስግደት ነው፣ በጠበል ነው። በጠበል በስግደት በጾም በቃ ተቃጥሎ የወጣው አጋንንት ተመልሶ ሲመጣ ጠበሉን ትቶ ጾሙን ትቶ ስግደቱን ትቶ ሁሉን ነገር ቤተክርስቲያን መሄዱን ትቶ ማስቀደሱን ትቶ ሁሉን ነገር ትቶ ያገኘዋል ማለት ነው። ያን ጊዜ ባዶ ቀፎ ይሆናል። መንፈስ ቅዱስ ርቆት ኃጢአት በስቶበት መልካሙን ነገር ትቶ ባዶ ቤት፣ ባዶ አእምሮ፣ ባዶ ጭንቅላት፣ ባዶ ልብ ያገኛል። ከሱ የከፉ ይሄ በጾም በጸሎት በስግደት በጸበል ሲያቃጥለኝ የነበረ ጠላቴ ነው ብሎ ከሱ የከፉትን ሌሎች ሰባት አጋንንት መጥቶ በዛ ሰው ላይ ያድርና ከዛ በኋላ ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መላያት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ሀጢያት የተባለ ነገር ባጠቃላይ ያሰሩታል ማለት ነው፣ ገብቷቸዋል። ከዛ በኋላ በረከት ይጠፋል፣ ረዴት ይጠፋል፣ ሰላም ይጠፋል፣ ይናጋል። በቃ ሰባት አጋንንት የኃጢአት ጎሬ፣ የኃጢአት ቅርጫት፣ የኃጢአት ማደሪያ ይሆናል ያ ሰው ማለት ነው። ሰባት አጋንንት ያድሩበታል ይላል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞቼ ቤተ ክርስቲያን ቤተ ክርስቲያን የነጋዴዎች መናኸሪያ አይደለችም። የብዶች መሰብሰቢያ አይደለችም። ቤተ ክርስቲያን ባጭሩ ትንሽ ነገር ልንገራችሁ። ቤተ ክርስቲያን ውስጥ ሌሊት ሰዓታት ይቆማል፣ ማህሌት ይቆማል። ሲነጋ ጠዋት ኪዳን ይደረሳል። የኪዳን ዘነግህ መስዋዕት በሰርክ ስለሆነ ጠዋት ኪዳን ይደረሳል። ሁለት በሉ። ሶስተኛ ቀን ቅዳሴ ይቀደሳል። መስዋዕቱ ይፈተታል። ስጋው ደሙን እንቀበላለን። ኃጢአታችን ይደመሰሳል። ይሄ ሶስተኛው አገልግሎት ነው። አራተኛው አገልግሎት ደግሞ ማታ የሰርክ ጸሎት መሐረነ አብ ይደረሳል፣ ዳዊት ይደገማል፣ ወንጌል ይሰበካል ማለት ነው። አራተኛው እነኝህ አራቱ የቤተ ክርስቲያን ሥራ ሲሆኑ፣ በበዓል ቀን በሰንበት ቀን ደግሞ ጠዋት ጠዋት ከቅዳሴ በኋላ ታምረ ማርያም ይነበባል፣ የዕለቱ ገል በአጭሩ ይነበባል ጊዮርጊስ ከሆነ ተክለ ሃይማኖት ከሆነ በአጠቃላይ የዕለቱ በዓል በአጭሩ ታምር ይነበባል። ታምረ ማርያም ይነበባል። ከዛ በኋላ ስባኪ ወንጌል ትምህርት ይሰጣል፣ ሰፊ ትምህርት ይሰጣል። ከሀያ ደቂቃ እስከ አርባ ደቂቃ የሚፈጅ ስብከት ወንጌል ይሰበካል ማለት ነው። ከዛ ቀጥሎ ደግሞ ከዛ ቀጥሎ አስራት በኩራት፣ ሙዳይ ምጽዋት፣ የልማት መዋጮ፣ በአጠቃላይ እዛ ጋር ሰው ይዞ የመጣውን ነገር እዛ ያስቀምጣል። ጸሎት ይደረጋል ማለት አስራቱን ያመጣለ መባ የሰጣለ መዋጮ ያመጣለ ቃል የገባውን የሰጣለ፣ በአጠቃላይ በዚህች በአስር ደቂቃ ውስጥ ከትምህርቱ በኋላ በአስር ደቂቃ ውስጥ ያመጡትን በረከት እዛ ምንጣፍ ላይ ወይም መድረክ ላይ ያደርጉና ካህኑ ወይም አስተዳዳሪው ወይም ጳጳሱ በቃ ዘጋ ያሉት ኃላፊዎች ተነስተው ጸሎት ያድርጋሉ። አቤቱ ብዙ ያላቸው ብዙ ሰጥተዋል፣ ጥቂት ያላቸው ጥቂት ሰጥተዋል፣ ምንም የሌላቸው ያላቸውን ሰጥተዋል ደግሞ ምንም ባዶ የሆኑ ደግሞ በጸሎት በእንባ አቅርበዋልና መባቸውን ስጦታቸውን፣ አስራታቸውን ባርክ ተቀበል ብሎ ካህኑ ያሳርጋል። ካሳረገ በኋላ አድኑ ይባላል የቅዳሴው መጨረሻ ስርዓት ይሆናል። ስለዚህ አድኑ ይባልና የመጨረሻውን የቅዳሴውን ማሳረጊያ ጸሎት ይደረግና ከዛ በኋላ ህዝቡ እየተባረከ በመስቀል ወይም በካህኑ እጅ በቀደሰው ቄስ እጅ እየተባረከ ወደ ቤቱ ይሄዳል ማለት ነው። አሁን ግን ደግሜ ላሳያችሁ ይሄ ሁሉ ሳይሆን ይሄ ሁሉ ሳይሆን ልክ ቅዳሴው እንዳለቀ ለዚህ ባህታዊ ነኝ ለሚለው አጥማቂ መድረኩ ተሰጠው። አሁን እንግዲህ ተመልከቱ። እነዚህ ሰዎች እንድናለን ብለው ሰባት አጋንንት ገባባቸው። እንድናለን ብለው ይህ አሁን ሁሉንም ጠርቷቸዋል። መተት፣ አስማት፣ ዛር እንትና ብሎ ጠርቷቸዋል። ይሄ ባህታዊ ጠራቸው፣ በየስማቸው ሰይጣኖቹን ጠራቸው። እንግዲህ አለቃቸው ካልሆነ በቀር በየስማቸው አይጠራም ሰይጣን አጋንንት የአጋንንት አለቃቸው ሲሆን ይሄ ስረኛ መድኃኒተኛ መተተኛ ከሆነ በየስማቸው ይጠራቸዋል። አስማት፣ መተት፣ ዛር እንትና እንትና እያለ ጠራቸው ማለት ነው። አሁን ከዛ ከሰው ውስጥ ከዛ ሁሉ ከምታዩት ህዝብ ውስጥ እነዚህ እየዘለሉ መጡ ማለት ነው። እየወጡ ተነጠፉ፣ ወደቁ ማለት ነው። እነኝህ እምነት የጎደላቸው ናቸው። እምነት የላቸውም። ከዛር ቤት ዛር ቤት፣ ከአስማተኛ አስማተኛ፣ ከመተተኛ መተተኛ፣ ከአጥማቂያን አጥማቂያን የሚዞሩ እምነት የጎደላቸው። ቅዱስ ጳውሎስ ማንም በክርስቶስ አዲስ ፍጥረት ነው ይላል። በክርስቶስ ፍጥረት አልሆኑም፣ አዲስ ፍጥረት አልሆኑም፣ አላመኑም። እምነት ስለጎደላቸው ሰባቱ አጋንን ገብተው አደሩባቸው። ሰባት አጋንንት። አሁን እንግዲህ እንደዚህ ካስለፈለፋቸው በኋላ ካስጫቸው በኋላ ከጠራቸው በኋላ መድረክ ላይ ማሽን አዘጋጅቷል። ሊረጫቸው ጠበል ሊረጫቸው አዘጋጅቷል። ጸበሉን እኔ ያልቀረጽኩትም ያው ታውቁታላችሁ ብዬ ስለዚህ ጸበል መጠመቂያ ቦታ አለው። መድረክ ላይ ጸበል የለም፣ አይረጭም፣ አይጠመቅም። ማንም ሰው ጸበል ሲገባ ማንም ሰው ወደ ጸበል ሲገባ ልብሱን ያወልቃል። ሴት ከሆነች ፓንቷን አታወልቅ ውስጥ ሱሪዋን አድርጋ ነው የምትጠመቀው። ማንኛውም ሴት ማንኛውም ሴት ያላበደች ካልሆነች በቀር ራሷን መቆጣጠር ራሷን መምራት የምትችል ከሰው እጅ የወጣች ራሷን መምራት የምትችል ከሆነች ማንኛውም ሴት ወደ ጠበል ስትገባ ውስጥ ሱሪዋን ለብሳ ነው የምትገባው። ውስጥ ሱሪዋን ፓንቷን አርጋ ነው የምትገባው። ለምን ማቴዎስ ወንጌል ምዕራፍ አምስት ቁጥር 27 ባይኑ አይቶ በልቡ ያሰበ አመነዘረ ይላል። እዛ ያለውን ካህን አሰናክላለች፣ ትጠየቃለች፣ ይፈረድባታል። ባይኑ አይቶ በልቡ ያሰበ አመነዘረ። እዛ ጋር ወንዶች ካሉ ወንዶቹ ይሰናከላሉ፣ አጥማቂው ካህን ይሰናከላል። ስለዚህ ብልቷን ማሳየት ፈጽሞ የለባትም። አንድ ሴት ጸበል ውስጥ ስትገባ ፓንት ውስጥ ሱሪ አድርጋ ትገባል። ለወንዶች ችግር የለም ወንዶች ልብሳቸውን አለን አውልቀው ይገባሉ። በየትኛውም ጠበል ቦታ ልብስ ተወልቆ እንዳልኳችሁ፣ ሴት ከሆነች ፓንቷን አድርጋ ወደ ጸበሉ ቦታ ይገባሉ፣ ተፈውሰው ይመጣሉ። መድረክ ላይ እንዲህ አይነት ጫጫታ፣ እንዲህ አይነት ጩኸት፣ እንዲህ አይነት ጠበል፣ እንዲህ አይነት መረጨት እረ ለመሆኑ መድረክ ላይ ማነኝ ብለህ ነው የምትጠመቀው? ማነኝ ብለሽ ነው የምትጠመቀው? እናንተ ናችሁ ወይስ ልብሱ ነው የሚጠመቀው? እናንተ ናችሁ ወይስ ጫማችሁ፣ ልብሳችሁ ነው የሚጠመቀው? ከነ ልብሱ የልብሱ ክርፋት። ገላቸውን ሳይታጠቡ ልብሳቸውን ለብሰው ጫማቸውን ሳያዋልቁ ከነ ጫማቸው ከነ ልብሳቸው ከነ ክርፋታቸው ከነ ምናምንትያቸው ሄደው መድረክ ላይ ጠበር ይረጫሉ። ይረጫቸዋል ይረጫቸዋል። ሦስት ጥቅስ እሰጣቸዋለሁ። ሦስት ጥቅስ እሰጣቸዋለሁ። የጠበል ቦታ የት ነው ነው የመጀመሪያው ጥቅስ የጠበል ቦታ የብዶች የበሽተኞች መተኛ፣ የበሽተኞች መጠመቂያ፣ አጋንን የሚጮሁት የት ጋ ነው? የመጀመሪያው ዮርዳኖስ ነው። ዮርዳኖስ ነው። አንደኛ መጽሐፈ ነገስት ምዕራፍ አምስት ቁጥር አስራ ሶስት አንደኛ መጽሐፈ ነገስት ምዕራፍ አምስት ቁጥር አስራ ሶስት በዮርዳኖስ ጠበል ቦታ ምዕማን ሄደ። ለምጽ ይዞት ነበረ። እነሆም ሰባት ጊዜ ብቅ ጥልቅ ብሎ ሲጠመቅ ቅርፍሮ ለምጹ ወደቀለት በዮርዳኖስ ጠበል ተፈወሰ ይላል። አያችሁ አሁን ነብዩ ኤልሳ እዚህ ላጥምቅህ አላለው። ነብዩ ኤልሳ ዝጋ ጠበል ላፍስለህ ልርጭህ አላለው። ሂድና ዮርዳኖስ ጠበል ያለበት ቦታ ሂድና ብቅ ጥልቅ ብላ ተጠመቅ አለው። እሺ ብሎ ተገላግሎ፣ እሺ ብሎ ሄደ። ሰባት ጊዜ ብቅ ጥልቅ ብቅ ጥልቅ ብሎ ሲጠመቅ ኃጢአቱ ቅርፍ ብሎ ለምጹ ወደቀለት ንጹህ ሆኖ ተመለሰ ነው የሚለው። ከዛ ድኛለው፣ ተፈውሻለው፣ ነጽቻለው ብሎ ወደ ኤልሳ መጥቶ ነገረው ነው የሚለው አንደኛው። ይህም ሁለተኛው ጌታችን ኢየሱስ ክርስቶስ ያደረገው ሁለተኛው ጌታችን ኢየሱስ ክርስቶስ ያደረገው በዮሐንስ ወንጌል ምዕራፍ አምስት ቁጥር አምስት በዮሐንስ ወንጌል ምዕራፍ አምስት ቁጥር 5 ብዙ በሽተኞች ብዙ በሽተኞች የተኙበት ቦታ ቤተሳይዳ ይባላል። መጠመቂያ ቦታ ማለት ነው። አምስት በሮች ነበሩት፣ ወደ ጠበሉ መግቢያና መውጫ አምስት በሮች ነበሩት። አምስት እርከን ነበሩት። ስለዚህ በሽተኞቹ እየሄዱ ቅዳሜ ቅዳሜ በየሳምንቱ የጌታ መልአክ እየመጣ የእግዚአብሔር መልአክ መጥቶ ጠበሉን ሲያናውፀው፣ ያ ጠበል የተረጨው ሰው ወዲያውኑ ይድን ነበር ይላል። እነዚህ ቦታ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ አምጥቶ አረጫቸው። ወደ በሽተኞቹ ቦታ ሄደ፣ ሊቀ ካህን ነውና፣ ሊቀ ካህን ነውና ኢየሱስ ክርስቶስ ብዙ ብዙ በሽተኞች ወደተኙበት ቦታ ሄደ ይል። ከዛ እነዛን በሽተኞች ሲመለከት ሲያይ አንድ ሰው 38 ዓመት ካልጋው ጋር ተጣብቆ አገኝ። ልትድን ትወዳለህ? ጌታ ሆይ ወደ መጠበቂያው ሚያገባኝ ለ ለገን ወዳለው ተነስና አልጋን እዛ ቤተ ሳይዳ ነው ያገኘው። በሽተኞች በቤተ ሳይዳ ነው የሚጠመቁት እንጂ መድረክ ላይ ጥምቀት የለም። ቤተ ክርስቲያን ተበላሸች። ቤተ ክርስቲያን ተለበላሸች። ለተኩላ አሳልፋችሁ ሰጣችሁ። እናንተ ካህናት ትጠየቃላችሁ። እናንተ ካህናት ትጠየቃላችሁ። ሰበካ ጉባኤ ትጠየቃላችሁ። ትጠየቃላችሁ። አበላሽታችኋል። ሶስተኛ መረጃ ሶስተኛ መረጃ ልሳችሁ ዮሐንስ ወንጌል ምዕራፍ 9 ቁጥር ስድስት ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ ስድስት ምዕራፍ ዘጠኝ ቁጥር ስድስት እንዲህ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ አይነ ስውር የነበረ ምንም አይነ የሌለው ከተወለደ ጀምሮ ቅዱሳን ሐዋርያት ጠጋ ብለው ወደ ጌታ ኢየሱስ ክርስቶስ ጠጋ አሉና፣ ጌታ ሆይ፣ ይህ ሰው እውር ሆኖ እንዲወለድ የአባቱ ኃጢአት ነው? የእናቱ ኃጢአት ነው? ወይስ የራሱ ኃጢአት ነው? ቅል ሆኖ ድፍን ቅል ሆኖ የተወለደው እንዴት ነው? የእናቱ ማጥያት አይደለም፣ የአባቱ ማጥያት አይደለም፣ የእሱ ማጥያት አይደለም። የሰው ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ድንቅ ተአምር ይገለጣል። እኔ የዓለም ብርሃን ነኝ፣ የዓለም ብርሃን ሆኜ ወደዚ ዓለም መጥቻለሁ አለና ይሄን ሰው ምራቁን እንትፍ ብሎ ጭቃ አርጎ መሬቱን ቀባው እና አይን ሰራለን። ሰው ከጭቃ ስለተፈጠረ ጭቃ አርጎ አይን ፈጠረለን። ቀባው፣ እምነት ቀባው። ከዛ በኋላ በልሂድና በሰሊሆም ጠበል ተጠምቀህ ናለው። አያችሁ፣ በፈሳሽ ማለት ነው። በሰሊሆም በፈሳሽ በወራጅ ውሃ ተጠምቀህ ናለው። ከዛ በኋላ አያችሁ ሄደ። ያ በሽተኛው አይኔ የሌለው ሄደ። ለምን አረጨውም? ለምን ያዳነበት ቦታ ውሃ አረጨው ወይንም እፍ ብሎ አይኑ ቦግ እንዲል ለምን አዳረገው? ለማስተማር። ሄደና በመጠመቂያው ቦታ ታጠበ፣ ተጠመቀ እያየ መጣ ይላል አያችሁ። ሄደ ያው ሄደና በመጠመቂያ ታጠብ ብሎ ወደ ሰሊሆም ላከው ይላል። ሰሊሆን ወራጅ ውሃ ሄዶ ሲጠመቅ አይኑ በራ፣ እያየ ተመለሰ። እምነቱን ቀባው፣ እምነት ዛሬ እንቀባለን። ጠበሉ ደግሞ ሲጠመቅ በራለ፣ አየ፣ ድኖ መጣ። ከመጽሐፍ ቅዱስ ውጭ ከስርዓት ውጪ እንዲህ አይነቱ ብድንነ አያችሁ? ሰማችሁ? እንግዲህ ቤተ ክርስቲያን ስርዓት አላት፣ ህግ አላት። ሁሉም ነገር የሚፈጸመው በስርዓት ስለዚህ ማንም ሰው ማንም ሰው መድረክ ላይ መረጨት የለበትም። ማንም ሰው መድረክ ላይ ወጥቶ የአጋንንት ስም እየጠራ መሰብሰብ የለበትም። ይሄ ብቻ አይደለም። አንድ ማዕት ክታብ አንድ ማዕት ክታብ አምጥቶ ከደብረ ሊባኖስ አስባርኬ ነው ያመጣሁት ብሎ ክታቡን በሁለት መቶ ብር ሸጥ። ክታቡ በሁለት መቶ ብር ህዝቡ ተሻምቶ ገዛው። ከደብረ ሊባኖስ አስባርኬ ያመጣው ስላል ግን አይደለም። መሸቀጫ መነገጃን ያከታብ አያድን ምንም ማያድነው። ስለዚህ ይሄ መሸቀጫ መነገጃ ያደረጋችሁ ካህናት ሰበካ ጉባኤ ትጠየቃላችሁ። እናንተ የምንከፍለው ከፍለው ደሞዝ አጣን ብላችሁ ነው። ደሞዝ ስላጣን ሰው ይሰበስቡልናል፣ ሰው ይጠሩልናል ብላችሁ ነው። ይህን ተጎድታችኋል፣ ህዝቡንም ጎድታችኋል። ህዝቡ ጠፍቷል። ምክንያቱም ቤተክርስቲያን ናት ብለው ነው እነሱ የተሰበሰቡት። ስለዚህ ይህንን የጠፋ ህዝብ ይቅርታ እንድጠይቁ ንስሐ እንድትገቡ እንደዚህ አይነት ነገር ስታዩ ምዕመናን፣ ወጣቶች፣ ህዝቡ በቃ እንዲህ አይነት ነገር በቤተክርስቲያናችን በመድረካችን አይሰራም አይደረግም ብላችሁ ጩሁ። እግዚአብሔር ይባርካችሁ። ይህንን አስቸኳይ መልእክቴን ይህንን አስቸኳይ መልእክቴን ላልሰማ አሰሙልኝ፣ ላልደረሰ አድርሱልኝ፣ ለየአገረ ስብከቱ ለየአጥቢያ ቤተክርስቲያኑ ለወረዳ በሙሉ ለሚመለከታቸው ሁሉ አድርሱልኝ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ። ከቀጨነ ደህና ሁኑ። ሰላም ያገናኘኝ።